የኢትዮጵያ ፕሪምየር ሊግ ጉዳያችን ነው የምናስቀድመው። ክቡራትና ክቡራን ተመልካቾቻችን 36ኛ የመጨረሻ ሳምንት ላይ ደርሷል የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም ውድድር ሊጠናቀቅ። ቀደም ብለን እንዳነሳ ነው ኢትዮጵያ መድን የውድድሩ የፕሪሚየር ሊጉ ሻምፒዮን መሆኑን ያረጋገጠው ቀደም ብሎ ነበር። ሶስት ጨዋታዎች እየቀሩት ሁለት ወራጅ ክለቦች ቀድመው ታውቀዋል። ቀጣይ ሁለቱ ወራጅ ክለቦች ደግሞ በዚህ ሳምንት የመጨረሻ ሳምንት ላይ እንግዲህ የሚታወቁ ነው የሚሆነው። ትላንት የተደረጉ ጨዋታዎችን ውጤት በማስቀደም እንጀምራለን። ወላይታ ዲቻና አርባ ምንጭ ከተማ ትላንት ተጋጣሚዎቻቸውን አሸንፈው ነው የውድድር ዓመቱን ያጠናቀቁት። ወላይታ ዲቻ ከድሬዳዋ ከተማ ያደረጉትን ጨዋታ አስቀድመን እንመልከት። ወላይታ ዲቻ ትላንት ድሬዳዋ ከተማን አንድ ለባዶ ሲያሸንፍ ቴዎድሮስ ኃይለማርያም ብቸኛዋን የወላይታ ድቻን የማሸነፊያ ግብ አስቆጥሮ፣ እንግዲህ ወላይታ ድቻ የውድድር ዓመቱን የመጨረሻ ጨዋታ በድል አጠናቋል ማለት ነው። ወላይታ ድቻ እንደምናስታውሰው በኢትዮጵያ ዋንጫ ለፍጻሜ ደርሶ በሲዳማ ቡና ሁለት ለአንድ ተሸንፎ ዋንጫ ማጣቱ የሚታወስ እንደሆነ እናስታውሳለን። ድሬድሯ ትናንት መሸነፉን ተከትሎ እንግዲህ ባለበት 43 ነጥብ 12ተኛ ደረጃ ላይ ይዞ በፕሪሚየር ሊጉ ተቀምጧል ማለት ነው። ድሬዳዋ ከተማ ባለፉት ዓመታት በተለይ በተከታታይ ላለመውረድ የመጨረሻ ጨዋታዎችን ሲታገል የምንመለከተው ቡድን ሆኗል። ዘንድሮም ድሬዳዋ ላይ ውድድሩ ሲጀመር ጥሩ አጀማመር ከነበራቸው ቡድኖች መካከል አንደኛው ነበረ ድሬዳዋ ከተማ። ከዛም በኋላ ግን በተለይ አጥቂውን ሁነኛ አጥቂውን ማህመድ ኑር ናስርን በጉዳት ካጣ በኋላ እንደተቸገረና በውድድሩም ተከታታይ ሽንፈቶችን ሲያስተናግድ እንደነበረ ማንሳት እንችላለን። መሀመድ ኑር ናስር ግን ከጉዳት አገግሞ ትላንት ለመጨረሻው ጨዋታ ደርሶ እንደነበረ ማንሳት እንችላለን። ለማንኛውም ወላይታ ዲቻ ድሬዳዋ ከተማን ትላንታ አንድ ለባዶ አሸንፎ የውድድር አመቱን በድል አጠናቋል። ትላንት የተደረገው ሌላኛው ጨዋታ አርባ ምንጭ ከተማ ከሀዲያ ሆሳዕና ያደረጉት ጨዋታ ነበረ። አርባ ምንጭ ከተማ ይህንን ጨዋታ በተመሳሳይ አንድ ለባዶ አሸንፎ የውድድር ዓመቱን በድል ያጠናቀቀበትን ውጤት ነው ማስመዝገብ የቻለው። ቡጣቃ ሸመና ለአርባ ምንጭ ከተማ ብቸኛዋን ማሸነፊያ ግብ አስቆጥሯል። አርባ ምንጭ ትላንት ማሸነፉን ተከትሎ እንግዲህ ነጥቡን አርባ ሰባት አድርሶ ሰባተኛ ደረጃ ላይ የተቀመጠበትን ውጤት አስመዝግቧል። ሀዲያ ውሳናም ተመሳሳይ አርባ ሰባት ነጥቦችን ይዞ ስምንተኛ ደረጃ ላይ ነው የተቀመጠው። ሀዲያ ውሳና በዘንድሮ የውድድር ዓመት ልክ እንደ ድሬድሯ ሁሉ አጀማመሩ ጥሩ የሚባል ነበረ። የዋንጫም ተፎካካሪ ሁኖ የተወሰኑ ሳምንታትን እስከ አጋማሹ ድረስ ጥሩ መጓዝ ችሎ ነበረ። ከዛም በኋላ ግን ቀስ በቀስ ተንሸራቶ ከዋንጫ ፉክክር ወጥቶ ስምንተኛ ደረጃ ላይ የተቀመጠበትን ውጤት ነው ማስመዝገብ የቻለው ሀዲያ ውሳና። የኢትዮጵያ ፕሪምየር ሊግ ወሳኝ ምዕራፉ ላይ ደርሶ እንግዲህ የመጨረሻ ሳምንቱ ላይ ደርሶ ዛሬ ሁለት ወሳኝ ጨዋታዎችን የሚያስተናግድ ነው የሚሆነው በፕሪምየር ሊጉ ለመቆየት እንግዲህ ሁለት ወሳኝ ጨዋታዎች ይደረጋሉ አዳማ ከተማ ከሀዋሳ ከተማ ፋሲል ከነማ ከሲዳማ ቡና ዛሬ የሚያደርጓቸው ጨዋታዎች ይጠበቃሉ ዘጠኝ ሰዓት ላይ የሚደረገውን የአዳማ ከተማንና የሀዋሳ ከተማን ጨዋታ አስቀድመን እንመልከት አዳማ ከተማ በዘንድሮ የውድድር አመት በፕሪሚየር ሊጉ ለመቆየት ተአምር የሚያስፈልገው ይመስላል። ዛሬ እንግዲህ ከሀዋሳ ከተማ ጋር ዘጠኝ ሰዓት ላይ ጨዋታውን ሲያደርግ ሀዋሳ ከተማን በበርካታ ግቦች ታጅቦ ማሸነፍ ይጠበቅበታል። ሰላሳ ዘጠኝ ነጥቦችን ይዞ አስራ ስድስተኛ ደረጃ ላይ ነው የተቀመጠው። አስሬ ግብዳ አለበት። ስለዚህ አዳማ ከተማ በፕሪሚየር ሊጉ ለመቆየት በርከት ያሉ ግቦችን ሀዋሳ ላይ አስቆጥሮ ማሸነፍና የፋሲልን ደግሞ በርከት ባሉ ግቦች ተቆጥሮበት መሸነፍን የሚጠብቅ ነው የሚሆነው። አዳማ ከተማ በፕሪሚየር ሊጉ ለመቆየት ተጋጣሚው፣ ሐዋሳ ከተማ ቀላል የሚባል ቡድን አይደለም። በተለይ አሰልጣኝ ሙልጌታ ምህረትን የቀድሞ ተጫዋቹን አሰልጣኝ አድርጎ ከቀጠረ በኋላ ሐዋሳ ከተማ በተከታታይ ጨዋታዎችን እያሸነፈ ነው የሚገኘው። ስለዚህ ዛሬ ካሸነፈ ደግሞ ባህር ዳር ከተማንም ለጊዜውም ቢሆን በልጦ ለማጠናቀቅ በውድድር አመቱ ሶስተኛ ደረጃን ይዞ ለማጠናቀቅ የሚያደርገው ጨዋታ እንደመሆኑ መጠን ሐዋሳ ከተማ ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። 12 ሰዓት ላይ የሚደረገው የፋሲል ከነማና የሲዳማ ቡና ጨዋታም በተለይ ለፋሲል ከነማ ልክ እንደ አዳማ ከተማ ሁሉ የሞት ሽረት ጨዋታ ነው፣ በፕሪሚየር ሊጉ ለመቆየት የሚያደርገው ጨዋታ ይሆናል። ባሳለፍ ነው ሳምንት በተለይ ከአዳማ ከተማ ጋር ሁለታቻ መለያየቱ የውበቱ አባተ ቡድን ፋሲል ከነማ በፕሪምየር ሊጉ የመቆየቱን እድል ያለመለመባት አንድ ነጥብ ነበረች ማለት ይቻላል። አርባ ሁለት ነጥቦችን ይዞ እንግዲህ ፋሲል ከነማ አስራ ሶስተኛ ደረጃ ላይ ነው የተቀመጠው። ሁለት የግብዳ አለበት። ስለዚህ ዛሬ አቻ የሚወጣ ከሆነ የማንንም ውጤት ሳይጠብቅ በፕሪምየር ሊጉ መቆየቱን የሚያረጋግጥ ነው የሚሆነው። ተሸንፎም ቢሆን በነገራችን ላይ በፕሪምየር ሊጉ የመቆየት ትልቅ እድል አለው ምክንያቱም በጣም ብዙ ግቦች ተቆጥረውበት አዳማ ከተማ ደግሞ በርከት ባሉ ግቦች አሸንፎ ካልሆነ በስተቀር ፋሲል ከነማ በቀላል ውጤትም ተሸንፎ በፕሪምየር ሊጉ የመቆየት እድል አለው ማለት ነው። አዳማ ከተማ የሚያስቆጥራቸው የግብ መጠኖች እንዳሉ ሆኖ ማለት ነው። ሲዳማ ቡና 48 ነጥቦችን ይዞ እንግዲህ እስከ ሶስተኛ ደረጃ ድረስ ልክ እንደ ሀዋሳ ከተማ ሁሉ የተሻለ ደረጃን ይዞ ለማጠናቀቅ የሚታትር ቡድን ነው። ና ዛሬ ከፋሲል ከነማ ጋር ቀላል ተጋጣሚ ይሆናል ተብሎ አይጠበቅም። ነገ መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ ቀደም ብዬ እንዳነሳሁት በጣም ትልቁ የሚጠበቀው ጨዋታ ነው። ነገ አስራ ሁለት ሰዓት ላይ መቀለ ሰባ እንደርታ ና ኢትዮ ኤሌክትሪክ እኩል አርባ ነጥቦችን ይዘው እንግዲህ በፕሪምየር ሊጉ ለመቆየት እርስ በርስ በመጨረሻ ሳምንት መገናኘታቸው የግድ አንደኛው ቡድን እንዲወርድ ያደርገዋል። መቀለ ሰባ እንደርታ ኢትዮ ኤሌክትሪክ የሚያሸንፍ ከሆነ በፕሪምየር ሊጉ ይቆያል። ኢትዮ ኤሌክትሪክም የሚያሸንፍ ከሆነ ኢትዮ ኤሌክትሪክ ይቆያል። ከዛ ውጭ ኢትዮ ኤሌክትሪክ ግን ሌላኛው አማራጩ ከመቀለሰባ እንደርታ ጋር ከመቀለሰባ እንደርታ ጋር አቻ መለያየት በራሱ ውጤቱን አስጠብቆ በፕሪሚየር ሊጉ የመቆየት እድሉን ያሰፋለታል ማለት ነው። ነገ ስራ ሶስት ላይ ወደ ውጭ መረጃዎቻችን እንለፍና የዓለም የክለቦች ዋንጫን እንመልከት አትሌቲኮ ማድሪድ ከውድድሩ የተሰናበተበትን ውጤት ምሽት ላይ ያስመዝግቧል። በሚያሳዝን መልኩ አንደኛ ሆኖ ካለፈው ፓሪስ ሰን ጀርመን እና ሁለተኛ ሆኖ ካለፈው ቦታ ፎጎ ጋር እኩል ስድስት ነጥብ ይዞ፣ ነገር ግን በግብ ክፍያ ተበልጦ ከውድዶ የተሰናበተበትን ውጤት ነው ማስመዝገብ የቻለው ቦታ ፎጎን አንድ ለባዶ አሸንፏል። ሶስተኛና የመጨረሻ የምድብ ጨዋታውን አትሌቲኮ ማድሪድ ነገር ግን የግብ ክፍያው በተለይ በመጀመሪያው የምድብ ጨዋታ ላይ በፓሪስ ሳን ጀርማ አራት ለባዶ አራት ግቦች ተቆጥረውበት የተሸነፈበት ጨዋታ ዋጋ ያስከፈለው ይመስላል። የዲየጎ ሲሞኒ ቡድን አትሌቲኮ ማድሪድ ለማንኛውም አንድ ለባዶ ሲያሸንፍ፣ ትላንት ምሽት ግን አንቷን ግሬዝማን 87ኛው ደቂቃ ላይ የማሸነፊያዋን ብቸኛ ግብ ማስቆጠር ችሏል። ነገር ግን በግብ ክፍያ እንግዲህ የዲየጎ ሲሞኒ ቡድን አትሌቲኮ ማድሪድ ከውድድሩ የተሰናበተበት ውጤት ሁኗል። አሰልጣኝ ዲየጎ ሲሞኒ ከጨዋታ በኋላ አስተያየታቸውን ሰጥተው ነበረ። በዚህ ውድድር ላይ ሁሉም ነገር ከኛ ጋር ተቃራኒ ነው ዳኞች በተለይ የሚሰጠው ዳኝነት ውሳኔም ከኛ ጋር ተቃራኒ ነው። በብዙ መልኩ ተበድለናል ሲል በተለይ ዳኝነቱ ላይ ትልቅ ቅሬታ እንዳለበት አሰልጣኝ ዲየጎ ሲሞኒ ከውድድሩ ከተሰናበተ በኋላ አስተያየቱን ሰጥቷል። ከዚሁ ምድብ ፓሪሰን ጀርማ ከሲያትል ሳውንደርስ ጋር ያደርገውን ጨዋታ ሁለት ለባዶ አሸንፎ ምድቡን በበላይነት ማጠናቀቅ ችሏል። ፔስጂ የአውሮፓ ቻምፒዮንስ ሊግ ባለድሉ ፓሪሰን ጀርማ ቀደም ብዬ እንዳነሳሁት እንግዲህ በመጀመሪያው ጨዋታ ላይ አትሌቲኮ ማድሪድን አራት ለባዶ አሸነፈ። በሁለተኛው የምድብ ጨዋታ ላይ ደግሞ በብራዚሉ ሻምፒዮን ቦታ ፎጎ አንድ ለባዶ ተሸንፎ ያልተጠበቀ ውጤት ተመዝግቦ ነበር። ትላንት ግን ሲያትል ሳውንደርስን ሁለት ለባዶ አሸንፎ ምድቡን በስድስት ነጥቦችና በአምስት ንጹህ ግቦች በበላይነት አጠናቆ ከምድቡ ያለፈበትን ውጤት ማስመዝገብ ችሏል። ኪቪቻ ክቫራስኬላና አሽራፍ ሀኪሚ ለፓሪሱ ክለብ ሁለቱን ግቦች ያስቆጠሩ ተጫዋቾች ናቸው። እንግዲህ በእኩል ስድስት ነጥቦች ከምድቡ በበላይነት አጠናቋል ማለት ነው። ቦታፎጎ በአትሌቲኮ ማድሪድ ትላንት አንድ ለባዶ የተሸነፈው ቦታፎጎ በስድስት ነጥቦችና በአንድ ንጹህ ግብ ሁለተኛ ሆኖ ማለፉን አረጋግጧል። አትሌቲኮ ማድሪድ ደግሞ በስድስት ነጥቦችና በአንድ የግብዳ ከውድድሩ የተሰናበተበትን ውጤት አስመዝግቧል። ከምድብ አንድ ሌሊት 10 ሰዓት ላይ የተደረገውና ቀደም ብሎ ከደቂቃዎች በፊት የተጠናቀቀውን ጨዋታ እንመልከት ፓልሜራስ እና ኢንተር ሚያሚ ከምድባቸው ተያይዘው አቻ ተላይተው ከምድቡ ማለፋቸውን ያረጋገጡበትን ውጤት ነው ማስመዝገብ የቻሉት ሌሊት አስር ሰዓት ላይ በተደረገው ጨዋታ ኢንተር ሚያሚ ከፓልሜራስ ያደረጉት ጨዋታ ሁለት አቻ ነው የተጠናቀቀው አሌንዲ እና ሉዊስ ሱዋሬዝ ለኢንተር ሚያሚ በተከታታይ ሁለት ግቦችን አስቆጥረው ኢንተር ሚያሚን ጨዋታ ሁለት ለባዶ ሲመራ ቆይቶ ነበረ። ከዛም በኋላ ግን የመጨረሻ አስር ደቂቃዎች ላይ ፓልሜራስ የበለጠ የማጥቃት እንቅስቃሴን አድርጎ 80ና 87ኛው ደቂቃ ላይ ፓውሊኒዮና ማውሪሲዮ ባስቆጠሯቸው ግቦች ፓልሜራስ አቻ ተለያይቶ ባለቁ ደቂቃዎች ምድቡን በበላይነት አጠናቋል። በእርግጥ ኢንተር ሚላን ከፓልሜራስ እኩል አምስት አምስት ነጥቦችን ይዘው ነው አንደኛ ና ሁለተኛ ሁኖ ማለፋቸውን ያረጋገጡት። ፓልሜራስ አንደኛ ሁኖ አልፏል። ኢንተር ሚላን ደግሞ ሁለተኛ ሁኖ አልፏል። ከዚሁ ምድብ የግብፁ አልህሊ ና የፖርቹጋሉ ክለብ ፖርቶ አራታቻ ተለያይተዋል። በጣም አስገራሚ ጨዋታ ነበረ። አልህሊ ይህንን ጨዋታ አራት ጊዜ መምራት እድል ነበረው፣ ነገር ግን ከአራት ጊዜም ከኋላ ግቦች ተቆጥረውበት አራታቻ ተለያይተው ሁለቱ ክለቦች እንግዲህ በእኩል ነጥቦች ከውድድሩ የተሰናበቱበትን ውጤት አስመዝግበዋል ማለት ነው። አልሀሊና ፖርቶ። ዛሬ የሚደረጉ የዓለም የክለቦች ዋንጫ ጨዋታዎችን እንመልከት። ዛሬም የምድብ ሶስተኛ ጨዋታዎች ይደረጋሉ። ከምድብ ሶስት ቦካ ጁኒየርስ ከኦክላንድ ሲቲ፣ ቤኔፊካ ከባየር ሙኒክ የሚያደርጓቸው ጨዋታዎች ከምድብ ሶስት ይጠበቃሉ። አራት ደግሞ ኤስፔራንስ ከቸልሲና ፍላሚንጎ ከሎስ አንጀለስ የሚያደርጓቸው ጨዋታዎች ይጠበቃሉ። ምሽት አራት ሰዓት ላይ የሚደረጉትን ጨዋታዎች ስንመለከት ቤኔፊካ ከባየር ሙኒክ በተለይ ተጠባቂው መርሃ ግብር ነው። ባየር ሙኒክ ሁለቱንም ጨዋታዎች በእርግጥ አሸንፎ ከምድቡ ማለፉን ያረጋገጠበትን ውጤት ነው ያስመዘገበው። ቤኔፊካ አራት ነጥቦችን ይዞ ሁለተኛ ደረጃ ላይ ነው የተቀመጠው። ቤኔፊካ ዛሬ አቻ ከተለያየ ከባየር ሙኒክ ውጤቱን አስጠብቆ ሁለተኛ ሆኖ ማለፉን የሚያረጋግጥ ነው የሚሆነው ቦካ ጁኒየር በሰፊ የግብ ልዩነት አሸንፎ ቤኔፊካ ከተሸነፈ ደግሞ ቦካ ጁኒየርስ የአርጀንቲናው ክለብ ወደ ቀጣይ ዙር የሚያልፍበት እድል አለ ማለት ነው። ከምድብ አራት ቼልሲ ከኤስፔራንስ የሚያደርጉት ጨዋታ ከቱኒዚያው ክለብ ጋር የሚያደርጉት ጨዋታ እጅጉን ተጠባቂ ነው። ኤስፔራንስና ቼልሲ እኩል ሶስት ሶስት ነጥብ ነው ያላቸው። ስለዚህ ይህንን ጨዋታ አሸናፊ የሆነው ክለብ በቀጥታ ከምድቡ የሚያልፍበት ውጤት ስለሆነ የሚያደርጉት ጨዋታ እንዲጠበቅ አድርጎታል። አቻ ከተለያዩ ደግሞ ቸልሲ የተሻለ የግብ ክፍያ ስላለው ቸልሲ ቀጣዩን ዙር የሚቀላቀልበት ውጤት አለው ማለት ነው። ፍላሚንጎ የብራዚሉ ቡድን ሁለቱንም ጨዋታዎች አሸንፎ በስድስት ነጥብ ማለፉን አረጋግጧል። ምናልባት ሎስ አንጀለስ ደግሞ ከዚህ ምድብ ሁለቱን ጨዋታዎች ተሸንፎ ከምድቡ የተሰናበተ ክለብ ነው። ከዓለም ዋንጫ የክለቦች የጨዋታ ውጤቶች ወጣ ብለን የተጫዋቾችን ዝውውር ደግሞ እንመልከት። ብሪያን እምቤሞ እናገኛለን። ብሪያን እምቤሞ በማንቸስተር ዩናይትድ በኩል የሚፈለግ ተጫዋች እንደሆነ በርከት ያሉ መረጃዎች ሲወጡ ነበር። ከዚህ ቀደምም ተስማምተዋል የሚባሉ ጉዳዮችም ነበሩ። አሁን ደግሞ ማንቸስተር ዩናይትድ በይፋ የተሻሻለ የተጫዋቹን ለማስፈረም የዝውውር ሂሳብ አቅርቧል 60 ሚሊዮን ፓውንድ እጅግ ጥሩ የሚባል የዝውውር ሂሳብ እንዳቀረበ ተገልጿል። ስለዚህ ማንቸስተር ዩናይትድ የዚህን ተጫዋች ዝውውር ለማጠናቀቅ እንግዲህ ይፋዊ የሆነ የተሻሻለ የዝውውር ሂሳብ ማቅረቡን ተከትሎ ካሜርናዊው የ25 ዓመቱ የመስመር አጥቂ ብሪያን እምቤሞ ኦልትራ ፎርድ መዳረሻው እንደሚሆን የተረጋገጠ ይመስላል። ቶማስ ፍራንክ የቀድሞው የብሬንትፎርዱ አሰልጣኝ ወደ ቶትናም አንጀ ፖስተኮግሉን ተክተው ወደ ቶትናም ወደ ሰሜን ለንደን ማቅናታቸው ይታወሳል። ቶማስ ፍራንክ ይህንን ተጫዋች ከማንቸስተር ዩናይትድ ለመንጠቅ የቀድሞ ተጫዋቻቸውን ወደ ቶትናም ለመውሰድ ትልቅ ፍላጎት አላቸው ተብሎ ነበር። ነገር ግን ተጫዋቹ አሁንም በምርጫው በአቋሙ ጸንቷል። ፍላጎቱ ልክ እንደ ማቴስ ኩኛ ሁሉ ማንቸስተር ዩናይትድ መሆኑን በይፋ ተናግሯል። ስለዚህ ማንቸስተር ዩናይትድን መቀላቀሉ በይፋ የተረጋገጠ ይመስላል። 60 ሚሊዮን ፓውንድ በይፋ አቅርቧል። ማንቸስተር ዩናይትድ የ25 ዓመቱ ካሜሩናዊ አጥቂ ብሪያን ምቤሞ፣ ብሬንትፎርድ በውድድር ዓመቱ አጋማሽ ላይ ወይም ደግሞ አስረኛ ደረጃ ላይ ይዞ ሲያጠናቀቅ ጥሩ ጊዜን ማሳለፍ ችሏል። ኢቫን ቶኒ ወደ ሳውዲ አረቢያ ማቅናቱን ተከትሎ ከዊሳን ጋር ሆኖ በሁለቱ አፍሪካውያን አጥቂዎች በብሬንትፎርድ የነበራቸው ጥምረት ግቦችን በማስቆጠር ረገድ ምርጥ ነበሩ። በተለይ ሀያ ግቦችን ያስቆጠረው ብሪያን ኤምቤሞ በበርካታ ክለቦችና በማንቸስተር ዩናይትድ እንዲፈለግ አድርጎታል። ሁለት መቶ ሀምሳ ሺህ ፓውንድ በሳምንት በማንቸስተር ዩናይትድም ክፍያ ደሞዙ እንደሆነ ነው እየተገለጸ የሚገኘው። ብሪያን ኤምቤሞን በተመለከተ ሌላኛው ጉዳያችን አንሱ ፋቲን እንመለከታለን። ይህ ተጫዋች በባርሴሎና እንግዲህ የመሰለፍ እድል እያገኘ አይደለምና ወደ ሞናኮ ማቅናቱ የተረጋገጠ ይመስላል። ሞናኮ የዚህን ተጫዋች ዝውውር ለማጠናቀቅ እየሰራ ነው የሚገኘው በዚህ ሳምንት ዝውውሩ ይጠናቀቃል ተብሏል። በውሰት የ22 አመቱ ኮከብ አንሱ ፋቲ እንግዲህ አጀማመሩ በባርሴሎና ቤት እጅግ ጥሩ የሚባል ነበረ። የሊዮኔል አንድሬስ ሜሲን አስር ቁጥር መለያም እስከ መልበስ ደርሶ ነበረ፣ በባርሴሎና ቤት ባሳየው ድንቅ አቋሙ። ነገር ግን የሊዮኔል ሜሲን መለያ መልበስ አልነበረበት ይላሉ ብዙዎቹ ተቾች እንዲጠፋም አድርጎታል። በክለቡ ትልቅ ታሪክ የሰራ ተጫዋች የሊዮኔል አንድሬስ ሜሲን አስር ቁጥር መለያ መልበሱ ተጫዋቹ ላይ ጫናም አድርሶበታል ይላሉ። ከጉዳት ጋርም ተያይዞ አንሱ ፋቲ አጀማመሩ ጥሩ እንኳን ቢሆን በባርሴሎና ቤት ግን ጥሩ ወጥ የሆነ አቋሙን ማሳየት አልቻለም። በተለይ ከጉዳት ጋር ተያይዞም ከጉዳት ሲመለስም ያንን አቋሙን ማሳየት አልቻለም። የመጫወት በቋሚነት የመጫወት እድልም እያገኘ ስላልሆነ ይህንን እድል ለማግኘት የመጫወት እድልም ለማግኘት ወደ ፈረንሳይ ወደ ሞናኮ ለማቅናት ተቃርቧል ነው የተባለው። አሰልጣኝ ሃንሲ ፍሊክም የዚህ ተጫዋች ፈላጊ አይደሉም እና የግድ ወደ ሞናኮ ማቅናቱ የተረጋገጠ ይመስላል። እነ ላሚኒ ያማልን የመሳሰሉ ወጣት ኮከብ ተጫዋቾች በባርሴሎና ቤት መታየታቸው ደግሞ አንሱፋቲ ከባርሴሎና እንዲወጣ ይፈለጋል ነው የተባለው። ለማንኛውም በውሰት ግን ወደ ሞናኮ አቅንቶ በቀጣይ በቋሚነት የሞናኮ ተጫዋችም ሊሆን ይችላል ነው የተባለው አንሱፋቲ። ኢብሪቼ ኢዜን እንመልከት። የክሪስታል ፓላስ ኮከብ ኢዜ በቶትናም ይፈለጋል። ቀደም ብዬ እንዳነሳሁት እንግዲህ የቶትናሙ አሰልጣኝ አዲሱ አሰልጣኝ ቶማስ ፍራንክ የቀድሞ ተጫዋቻቸውን ብሪያን ኤምቤሞን ይፈልጉ ነበረ። ነገር ግን እሱ ምርጫው ማንቸስተር ዩናይትድ መሆኑን ተከትሎ ኤምቤሞን እንደማያገኝ እርግጠኛ ሲሆን ፍላጎቱን ወደ ኢዜ አድርጓል። ወደ ክርስቲያል ፓላስ በማቅናት እንግዲህ በክርስቲያል ፓላስ ቤት ድንቅ አቋሙን እያሳየ የሚገኘው የ26 ዓመቱን እንግሊዛዊ የመስመር ተጫዋች ኢዜን የማስፈረም ትልቅ ፍላጎት እንዳላቸው ተነግሯል። እንደምናስታውሰው አንጀ ፖስቴኮግሉ ቶትናምን የዩሮፓ ሊግ ዋንጫ ባለድል አድርገው በአውሮፓ ቻምፒየንስ ሊግ እንዲሳተፍ አድርገውት ነው ከክለቡ የተሰናበቱትና ና ስለዚህ በአውሮፓ ቻምፒየንስ ሊግ ክለቡ የሚሳተፍ መሆኑን ተከትሎ ደግሞ ቡድኑን የማጠናከር ስራ ቶትናሞች እየሰሩ ይገኛሉ ተብሏል። ሌሎች ተጫዋቾችንም በቀጣይ እንደሚያስፈርሙ ስምምነት ላይ የደረሱ ተጫዋቾችም አሉ ተብሏል። በዋናነት ግን ኢዜ የማጥቃት እንቅስቃሴውን የቡድኑን የማጥቃት እንቅስቃሴ ለማጠናከር ሁነኛ አማራጭ ነው ተብሏል። 2020 ላይ ከኩዊንስ ፓርክ ሬንጀርስ ክሪስታል ፓላስን ከተቀላቀለ በኋላ ኢዜ 127 ጨዋታዎችን አድርጎ 40 ግቦችን አስቆጥሯል። ለክሪስታል ፓላስ 28 ግብ የሆኑ ኳሶችን አመቻሽቶ አቀብሏል። የእንግሊዝ የፊ ዋንጫንም ክሪስታል ፓላስ ሻምፒዮን ሲሆን የማሸነፊያዋን ግብ ማንቸስተር ሲቲ ላይ እንዳስቆጠረ እናስታውሳለን። ለማንኛውም የውል ማፍረሻው 68 ሚሊዮን ፓውንድ ነው ተብሏል፣ የዚህ ተጫዋች የውል ማፍረሻ። ስለዚህ ቶትናም የዚህን ተጫዋች የውል ማፍረሻ ከፍሎ ወደ ሰሜን ለንደን የዚህን ተጫዋች ዝውውር ለማጠናቀቅ እየሰራ እንደሆነ ነው መረጃዎቹ እየወጡ የሚገኙት። ወደ አርሰናል ቤት እናቅናና፣ አርሰናል አሁንም ከበርካታ ተጫዋቾች ጋር ስሙ እየተነሳ ይገኛል። ከቤንጃሚን ሸሽኮ ና ከዮኬሬሽ ጋር ስሙ እየተነሳ ይገኛል። አሁን ደግሞ ከፓሪስ ሰን ጀርመኑ ወጣቱ አጥቂ ባርኮላ ብራድሊ ባርኮላ ጋር ስሙ እየተነሳ ነው የሚገኘው። ምናልባትም አርሰናል በውድድር አመቱ በተለይ ባለፉት ሶስት አመታት በፕሪምየር ሊጉ ሁለተኛ ደረጃን ይዞ ሲያጠናቅቅ፣ የዋንጫ ተፎካካሪ እየሆነ የማጥቃት እንቅስቃሴው ላይ ሁነኛ ዘጠኝ ቁጥር አጥቂ ተጫዋች የለውም ተብሎ ይተቻል። አሰልጣኝ ሚኬል አርቴታም ይህንን ያምናሉ። ስለዚህ ዮኬሬሽ ና ቤንጃሚን ሸሽኮ ጋር በተጨማሪ ስማቸው አሁን ከ ፈረንሳዊ ወጣቱ አጥቂ ብራድሊ ባርኮላ ጋር ስማቸው እየተነሳ ይገኛል። ፓሪስ ሰን ጀርመን ምንም እንኳን ይህንን ተጫዋች መሸጥ እንኳን ባይፈልግ አርሰናል የዚህ ተጫዋች ፈላጊ ሆኖ ብቅ ብሏል ተብሏል። ሀያ ሁለት አመቱ ላይ የሚገኘው ባርኮላም በፓሪስን መልቀቅ ፍላጎት ያን ያህል የለውም ተብሏል። ምክንያቱም በአውሮፓ ቻምፒዮንስ ሊግ ይህንን ዋንጫ አሳክተዋል። በርከት ያሉ ድሎችን እያሳኩ ነው የሚገኙት በፓሪስ ቤት። ስለዚህ ባየር ሙኒክና ሊቨርፑል የዚህ ተጫዋች ፈላጊዎች ናቸው ተብሏል። ነገር ግን አርሰናል የዚህ ተጫዋች ፈላጊ ሆኖ ደግሞ አሁን ላይ ብቅ ብሏል ተብሏል። ሌላኛው ጉዳያችን የምንመለከተው ድረስ መርተንስ ይሆናል። ድረስ መርተንስ ቤልጂያማዊ የፊት መስመር ተጫዋች በይፋ ከእግር ኳስ ዓለም ራሱን ማግለሉን ይፋ አድርጓል። የቀድሞው የናፖሊ ኮከብ እንግዲህ 38 ዓመቱ ላይ ነው የሚገኘው። ስለዚህ በቱርክ ጋላትሰራይ እየተጫወተ ነው የሚገኘው በቱርክ ጋላትሰራይ የውድድር ዓመቱ ማጠናቀቂያ ላይም ውሉ እየጠናቀቃል እና ከዚህ በኋላ እግር ኳስ በቃኝ ሲል እንግዲህ በሰላሳ ስምንት ዓመቱ ጫማ መስቀሉን ይፋ አድርጓል። በኔፕልስ ክለብ በናፖሊ ቤት ትልቅ ታሪክ ያለው ተጫዋች ነው። ይህ ቤልጅማዊ አጥቂ 397 ጨዋታዎችን አድርጎ ቀደም ሲል በናፖሊ ቤት 148 ግቦችን አስቆጥሮ በናፖሊ ቤት ከፍተኛ ግብ አስቆጣሪ የክለቡ የምንጊዜም ኮከብ ግብ አስቆጣሪ እንደሆነ ማንሳት እንችላለን። የጣሊያን ዋንጫንና የጣሊያን አሸናፊዎች አሸናፊ ዋንጫንም በኔፕልስ አሳክቷል። ፒኤስቪ አይንድሆቨንና ናፖሊን ጨምሮ እንግዲህ በስምንት ክለቦች ነው የተጫወተው። ድረስ መርተን እስከዚህ ቀደም ያለፉትን ሁለት ዓመታት ደግሞ በጋላታሳራይ ምርጥ ጊዜን አሳልፏል። የቱርክ ሱፐር ሊግን የቱርክ ዋንጫንና ሌሎችን ድሎችንም ባለፉት ሁለት ዓመታት ማሳካት ችሏል። ሀያ ዓመታትን በእግር ኳስ አሳልፏል ስለዚህ ሰላሳ ስምንት አመቱ ላይ አሁን ላይ ግን በጋላት ሰራይ ይበቃኛል ብሏል በጋላት ሰራይ ያለው የተጫዋቹ ኮንትራት ወይም ደግሞ ውል ሰኔ መጨረሻ ላይ ይጠናቀቃል ውሉ ሲጠናቀቅ በይፋ ጫማውን እንደሚሰቅልና ና ለየትኛውም ክለብ እንደማይጫወት ይፋ አድርጓል ድረስ መርተንስ ለአዲስ ቀን የተዘጋጁ የስፖርት መረጃዎቻችንም በዚህ ይጠናቀቃሉ ደግነት መኩሪያ ነበርኩ በሰላም ዋሉ